ዘመኑ የሚፈልገውን ብቁ የቴክኖሎጂ ተወዳዳሪነት በመረዳትና እየጎላ የመጣውን የሰው ሰራሽ አስተውሎት ቴክኖሎጂ ከግምት ውስጥ በማስገባት ኢትዮጵያ በ2012 ዓ ም የአርቲፊሻል ኢንተሊጀንስ ኢንስቲትዩትን አቋቁማለች። ኢንስቲትዩቱ ከተቋቋመበት ጊዜ ጀምሮም ከተለያዩ ተቋማት ጋር በመሆን ችግሮችን ፈቺ የፈጠራ ውጤቶችን ወደ ስራ በማስገባት ላይ ይገኛል። ለዚህም አንዱ ማሳያ ከፌዴራል ጠቅላይ ፍርድ ቤት ጋር በመሆን ያለማው ስማርት ኮርት ሲስተም የተሰኘ የአሰራር ስርዓት ነው። ስርዓቱ የችሎት ውሎን ወደ ጽሁፍ በመቀየር በቀላሉ ድምፅን ወደ ጽሁፍ የመገልበጥ ስራ ስራን መካወን የሚያስችል ነው። የችሎት ውስጥ የሚካሄዱ ነገሮችን በድምጽ በቪዲዮ በኦዲዮ ቀርጾ መያዝ የሚያስችል እንደገና ደግሞ የተነገሩትን የአማርኛ ችሎቶች ወደ ጽሁፍ ኢንስታንትሊ መቀየር የሚያስችል እና ሌሎች ደግሞ ሜይ ቢ የፍርድ ቤት አሰጣጥ ላይ ክፍሎች ላይ ቅሬታ ካለ ቅሬታዎችን ማቅረብ የሚችሉበትም የተለያዩ ሲስተሞች አሉ። ሞባይል አፕሊኬሽንም ቻትቦትም እንደገና በፍርድ ቤቶችም ደግሞ የቀረቡትን ቅሬታዎች የአገልግሎት ቅሬታዎች ማለት ነው፣ የህግ ባይን ሳይሆን እነሱም የሚፈቱበት ወይም ደግሞ የትኛው ክፍል ላይ ሞር ጥያቄዎች አሉ፣ የትኛው ክፍል ብዙ ስራዎች እንሰራ የሚሉትን የሚያዩበትም ደግሞ የራሱን የቻለ ፕላትፎርም አለ ማለት ነው። ከዚህ ቀደም በነበረው የአሰራር ስርዓት ውስብስብ ሂደቶች ስለነበሩት ለእንግልት ይዳርግ ነበር። ምስክር ቃል በድምጽ የነበረው ወደ ጽሁፍ ባለመቀየሩ ተደጋጋሚ የሆነ ቀጠሮ ይሰጥ ነበር ማለት ነው። እውነትም ስራ በዝቶ ነው ወይ የዚህ ናይ ሁሉ ቀጠሮ የሚሰጠው የሚል በሕዝቡ ዘንድ ጥርጣሬ ነበር። በውስጥ ያለው ሰራተኛ፣ በውስጥ ያለው ዳኛ ግን የችግሩን ግዝፈትና በልክነሱን ስለሚያውቅ በደንብ ይረዳል። ውጭ ያለው ግን ያን ያህል ስለማይረዳ ከአመኔት አንፃር፣ እውነትም ፍርድ ቤቶች ፈልጎ ቀጠሮን የሚያራዝሙ ይመስል ነበር ማለት ነው። ዳኞችም ስራቸውን በአግባቡ እንዳይሰሩ እንዲሁም አላስፈላጊ የመዝገብ ክምችት እንዲኖር ሲያደርግም ቆይቷል። ዳኞች አሁን ትራንስክራይብ ተደርጎ ወይም ድምጹ ወደ ጽሁፍ ተቀይሮ ይምጣልን ብሎ ትእዛዝ ከሰጡ በኋላ ያ ነገር ሳይሟላ ሌላ እልባት ብይንም፣ ፍርድም፣ ትዛዝም ውሳኔ መስጠት ስለማይችሉ ዳኞቹም ስራቸውን በአግባቡ እንዳይሰሩ እንቅፋት ይሆን ነበረ። ስለዚህ በዚህ ሂደት ረዥም ጊዜ ሲፈጅ የነበረውን የቀጠሮ ምክንያት ቀጠሮ መቀየር ምክንያት እየሆነ በተደጋጋሚ ጊዜ ቅሬታ የሚቀርብበት ጉዳይ ነው። ከዛ በተጨማሪ ደግሞ የባክሎጎች እንዲበዙ በፍርድ ቤትም በዳኞች ላይም ይሄ መዝገብ በየጊዜው ትራንስክራይብ ተደርጎ ባለመቅረቡ ምክንያት የአላስፈላጊ የሆነ የመዝገብ ክምችት ወይም ባክሎግ እንዲፈጠር ቁጥሩንም እንዲጨምር በማድረግ በተደጋጋሚ ችግር እየፈጠረ በፌዴራል ፍርድ ቤቶች የሚቀርቡ ጉዳዮች በርከት ያሉና ጥንቃቄን የሚሹ ከመሆናቸው ጋር ተያይዞ ይህንን በአንድ ቀን ተቀርጸው የማያልቁ በመሆኑ ጊዜን የሚወስዱ ከመሆናቸው ባሻገር የጤና እክል ሲፈጥሩም ቆይተዋል። በፌዴራል ፍርድ ቤቶች እንግዲህ የሚቀርቡ ጉዳዮች በጣም በርካታ ናቸው፣ ሴንሰቲቭ ናቸው። ብዙ ተከሳሾች በተለይ ወንጀል ነክ ነገር ብዙ ተከሳሾች የሚቀርብባቸው ጉዳዮች ናቸው። በአንድ ጉዳዩ እንኳን እስከ መቶ ምስክር የሚሰማበት ጉዳዮች ናቸው። ይሄ ሁሉ በአንድ ቀንም ተቀርጾ የማያልቁ ወይ ደግሞ ተቀርጾ የማያልቁ ናቸው። ይሄ ሁሉ ተቀርጾ ካለቀ በኋላ ከማሽኑ በፍላሽ ዲስክ ይወስዱና ወደ ላፕቶፓቸው ወይ ደግሞ ወደ ዴስክቶፓቸው ይወስዱና ባለሙያዎቹ ያንን እያዳምጡ ይውላሉ። ሲያዳምጡ ውለው ይጽፋሉ። ፓውዝ እያደረጉ ይጽፋሉ። ያ በጣም ታይም ቴኪንግ የሆነ አሰራር ነበር ማለት ነው። በረጅም ጊዜ ኢርፎንም በጆሮቸው ላይ በሚያደርጉበት ጊዜ ለጆሮአቸው ጭምር አሉታዊ ተጽዕኖ የሚያሳድር ነበረ። ረጅም ጊዜ ተቀምጦም ስለሚጽፉ ለጤናቸውም ብዙ የሚመከር አልነበረም። ሁሉ ጊዜ ስራቸው ከመጽሐፍ ጋር የተገናኘም ስለሆነ የኮምፒውተር ስክሪንም ያን ያህል የሚመከር አይደለም። እንዲሁም የተቀረጸው ድምፅ የመጥፋትና ድጋሚ ምስክሮችን ለመጥራት እንደሚገደዱ የተገለጸ ሲሆን አሁን ግን ይህን ማስቀረት መቻሉና ዜጎች በፍርድ ቤት ላይ ያላቸውን ጥሩ ያልሆነ አመለካከት እንዲቀይሩ ማድረጉና የፍትህ ሂደቱን ቀልጣፋ ማድረግ አስችሏል። የፍትህ ሂደቱን የማጓተት ጥራት ላይም ችግር የመፍጠር ቅሬታም የማስነሳት እነዚህን ሁሉ ነገሮች በጣም ይቀርፋል። ዜጎች በፍርድ ቤት ላይ ወይ ደግሞ በፍትህ ተቋማቱ ላይ ያላቸውን አመለካከት እንዲቀይሩ የሚያግዝ የራሱ የሆነ ኮንትሪቢሽን የሚኖረው መተግበሪያ ሆኖ መጥቷል ማለት ይቻላል። ዘገየ ፍትህ እንደተነፈገ ይቆጠራል የሚባለውም በዚሁ ነው። ስለዚህ ሂደቱ እንዲፈጥንላቸው በማድረግ ቶሎ ውሳኔ እንዲያገኙ እልባት እንዲያገኙ ረድቷቸዋል ማለት ነው። በባለ ጉዳይ ዘንድ ጥርጣሬ የሚያጭር ጉዳይ ቢፈጠር እንኳን እሱን መፍታት የሚያስችልም ሆኗል። ጽሁፍ የተቀረጸ አሁን ባለው ሶፍትዌር መሰረት በጽሁፍ ሲቀረጽ የመጀመሪያ ኦሪጂናል ዶክመንቱ በምንም ታምር አይነካም። ኤዲት እንኳን ቢደረግ ኤዲት የሚደረገው ፓርት ኤዲት ተደርጎ ይቀመጣል እንጂ የመጀመሪያው አይነካም፣ ኢንታክት ነው የሚሆነው ማለት ነው። ስለዚህ አይ ዳኛ ነው የቀየረው፣ የጻፈው ሰው ነው የቀየረው የሚል ጥርጣሬው እንኳን ቢመጣ ኦሪጂናል ዶክመንቱ ሰርቨር ላይ ስለሚቀመጥ ያንን አውርዶ ይሄ መጀመሪያ ላይ የነበረው ይሄ ነው ብሎ ለማስረዳትም ስለምጠቅም ይሄም ራሱን የቻለ ኮንትሪቢዩሽን ከአመኔታ አንፃር ሊያመጣ የሚችል ነገር ሆኖ ነው የተገኘው። ጥራት ያለው ማስረጃ ትክክለኛ ፍርድን ለመስጠት ወሳኝ እንደመሆኑ የስርዓትም እሱን የሚያግዝ ነው። እንዲሁም የፍትሐብሔርና የወንጀል ስርዓት ህጉን ሊያሳካ ያሰበውን አላማም ከውጥን የሚያደርስ ነው። ጥራት ያለው ማስረጃ ከተገኘ፣ ትክክለኛ ማስረጃ ከተገኘ ፍርድ ትክክለኛው ፍርድ መስጠት ያስችላል። ባለጉዳዮችም እምነት እንዲኖራቸው ያደርጋል። እኔ ያቀረብኩት ማስረጃ ምንድን ነው? ያቀረበው ማስረጃ የኔ ተከራካሪ ያቀረበው ማስረጃ ምንድን ነው? የቀረበ ማስረጃ በትክክል ለዳኛው ደርሷል አልደረሰም፣ የሚሉት በዚህ መሀል የሚፈጠሩ ልዩነቶችን በጣም በዋናነት ሊቀርፍ የሚችል ነው። የሰማውን ነገር አይቀንስም፣ አይጨምርም እንዳለች አድርጎ ነው የሚያወጣት። የፍትሃ ብሔር ስነስርዓት ህጋችንም የወንጀል ስነስርዓት ህጋችንም ቢሆን የምስክር ቃል እንደወረደ መገልበጥና መጻፍ አለበት ነው የሚለው። ስለዚህ ያንንም ከድሮ በተሻለ መልኩ ያንንም ፍትሃ ብሔር ህጉና የወንጀል ስነስርዓት ህጉ ሊያሳካ ያሰበውንም ዓላማም ጭምር የሚያሳካ ነው። ስርዓቱም ድምፅን ወደ ጽሁፍ ሲቀይር የተንቀሳቃሽ ምስል የድምፅን ጨምሮ በአራት ማስረጃዎች መረጃዎችን ይሰጠናል። ስርዓቱ ተግባራዊ መደረግ ከጀመረ ወዲህም ከ15000 በላይ የሚሆኑ የድምፅ የችሎት ውሎች ወደ ጽሁፍ ተቀይረዋል።